ዛሬ የምንመለከተው ለአንድ ሺህ ዶሮ ምን ያክል ካፒታል ያስፈልጋል፣ ወጪዎቻችን ምንድናቸው የሚለውን እንመለከታለን። በአሁኑ ገበያ ተደርጎ የተሰራ ነው። በተለይም ደግሞ አሁን በቅርብ መጀመር ለምትፈልጉ የሚሆናችሁ ነው። አንድ ሺህ ዶሮዎችን ለመጀመር ምን ያክል ጠቅላላ ፍጆታ እንዳለባቸው ጠቅላላ ገንዘባችን እንመለከታለን ማለት ነው። ዛሬ ታዲያ ገንዘብም ብቻ አይደለም ፣ አያያዙንም ጭምር ጎን ለጎን እየጠቀስኩላችሁ ማልፈበት ቪዲዮ ነው የሚሆነው። ምናልባት ብዙዎቻችሁን ይጠቅማል ብዬ የማስበው አይነት ቪዲዮ ዛሬ ሰራላችኋለሁኝ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አሰበስቲቶቻችሁን ኮመንት ላይ ጻፉልኝ። ዛሬ እንግዲህ አንድ ሺህ ዶሮችን ወደ መጀመር ነው የምንገባው ማለት ነው። ታዲያ የምንጀምረው ከቦታ ጠቃቀማቸው ነው። ምን ያክል ቦታ ይፈልጋሉ ከሚል አንጻር ነው የምንሰራው። በሁለቱም አይነት መንገድ እንሰራለን። በኬጅ ብትጠቀሙም እንዲሁም ደግሞ በመሬት ብትጠቀሙም ወይም ደግሞ በዚህ በዲፕሊትር ወይም ደግሞ በባትሪ ኬጅ ሲስተም ብትጠቀሙ ከሁለቱ አንዱ ማለት ነው። ስለዚህ በመጀመሪያ ደረጃ የምንመለከተው በዶሮ በኬጅ ስንመለከት እስከ 361 ሴንቲሜትር ስኩዌር ድረስ በዶሮ ሲያስፈልጋችሁ፣ እንዲሁም ደግሞ በመሬት ከሆነ በካሬ ከሰባት እስከ አስር ድረስ መያዝ ትችላላችሁ። ያ ማለት እንደ ቬንትሌሽን ሁኔታው ብቻ ነው የሚወሰነው። ይሄ ቬንትሌሽን ሁኔታ ወይም ደግሞ ይሄንን ያስቀመጥኩላችሁ ፐር ስኩዌር ሜትር ያስቀመጥኩላችሁ ወይም ደግሞ በአንድ ስኩዌር ሜትር ላይ ምን ያክል ዶሮች መያዝ ይቻላል ብዬ ያስቀመጥኩላችሁ፣ ያ ማለት የአየር ዝውውሩ በሰዓት እስከ አራት ሜትር ኪዩብ ያክል የሚሆን ከሆነ ወይም ደግሞ ይሄን ያክል ስፒድ ካለው ብቻ የምትጠቀሙ ነው የሚሆነው። እንደየ አካባቢያችሁ ስድስት ሊሆን ይችላል፣ አራት ሊሆን ይችላል፣ ሶስት ሊሆን ይችላል። እንደየ አካባቢያችሁ የሚወሰን ነው። ስለዚህ የየ አካባቢው በካሬ የምታስገቡበት ቦታ የተለያየ ነው። በአማካኝ ግን ከሰባት እስከ አስር ድረስ ይዤላችኋለኝ። ሞቃት ቦታ ከሆነ በካሬ የምትይዟቸው ዶሮች ያንሳሉ። በኬጅም ከሆነ በተመሳሳይ ማለት ነው። ስለዚህ በኬጅ መሬት ላይ ከምንይዘው በእጥፍ ድረስ መያዝ ይችላል። ስለዚህ ያንን ታሳቢ አድርገን ሂሳባችንን ማውጣት ይቻላል ማለት ነው። የመጀመሪያ እንግዲህ የምንመለከተው በልቅ አረባብ ነው። ዛሬ የምንመለከተው ሙሉ ሂሳቡን ማለት ነው። ወይም ደግሞ ዶሮችን በአዳራሽ ውስጥ ልቅ አረባብ ወይም ዲፕሊትር ሲስተም ወይም ደግሞ በዚህ በልቅ አረባብ አማካኝነት ወይም ደግሞ ያንን ሂሳብ እንመለከታለን። ስለዚህ መመገቢያን እንመለከታለን። እስከ ሰላሳ አንድ ብዛት ሲያስፈልጋችሁ፣ ያ ማለት በዶሮ እስከ አምስት ሴንቲ ሜትር ስፋት ያለውን መመገቢያ ወይም ደግሞ መመገቢያው ራሱ ስትገዙት ዙሪያው ምን ያክል ዶሮዎችን ማስመገብ ይችላል የሚለው አቅሙ ታይቶ ነው መገዛት ያለበት። ካልሆነ ግን እዚህ ጋር ማስቀምጠው ቁጥር ላይሆንላችሁ ወይም ደግሞ የምትፈልጉትን አይነት ጥቅም ላይሰጣችሁ ይችላል ማለት ነው። ስለዚህ አምስት ሴንቲ ቢያንስ ቢያንስ አምስት ሴንቲ ክፍተት ያለው መመገቢያ በየፓርቲሽኑ ማለት ነው ከዚህ በተጨማሪ መጠጫም በተመለከተም 28 ያስፈልጋችኋል መኖን በተመለከተ ሁለት ዙር ያክል መኖ እንጠቀማለን ሁለት አይነት መኖ እሱንም ከፋፍዬላችኋለሁኝ የመጀመሪያው ዙር የመጀመሪያው ዙር 292500 ብር ያክል ወጪ የሚያስደርጋችሁ ከ12ኛ ሳምንት እስከ 17ኛ ሳምንት ወይም ደግሞ ከሶስት ወር እስከ አራት ወር የምትጠቀሙት መኖ እስከ 292500 ብር ያክል ለአንድ ሺህ ዶሮች ወጪ ታደርጋላችሁ አላለቀም ይሄ ለአንድ ወር ብቻ ነው። ዶሮዎቹ ከሶስት ወር ገዝታችኋቸው ለአንድ ወር ብቻ የምትጠቀሙት መኖ ሁለት መቶ ዘጠና ሁለት ሺህ አምስት መቶ ብር ያክል ወጪ ያስደርጋችኋል ለአንድ ሺህ ዶሮ ማለት ነው። ከዚህ በተጨማሪ የምንመለከተው ሁለተኛው ዙር ደግሞ ሁለተኛው ዙር ያ ማለት አምስት ኩንታል ብቻ ነው የምትጠቀሙት አምስት ኩንታል ብቻ ነው በሁለተኛው ዙር የምትጠቀሙት። ስለዚህ በአጠቃላይ እስከ ሀያ ዘጠኝ ሺህ ሰባት መቶ ሀምሳ ብር ያክል ወጪ ያስደርጋችኋል። አጠቃላይ ታዲያ የመኖ ምን ያክል ፈጀብን ካላችሁ 322250 ብር ያክል ወጪ አለባችሁ ለአንድ ሺ ዶሮች እንቁላል እስኪ ጥሉላችሁ ወይም ደግሞ ወደ ፖይንት ኦፍ ሌይ ደረጃ ወደ እንቁላል የምስራችን አይታችሁ እስከ 50% ፕሮዳክሽን እስኪ ደርስላችሁ ድረስ ባለው ዶሮቹ ግማሽ ያክል ካስገባችሁት ዶሮች 50% ያክል የእንቁላል መጣል አቅም እስኪ ኖራቸው ድረስ የተሰራ የመኖ መጠን ማለት ነው። ስለዚህ 1000 ዶሮች 322250 ብር ያክል የመኖ ይፈጅባቸዋል። ይሄ ማለት ደግሞ ሁለት ዙር ለሁለት ዙር የተከፈለ ነው። መኖ የመጨረሻ አካባቢ ላይ ፕሪሌ የምንለው አይነት መኖ ወይም ደግሞ እንቁላል ማስጀመሪያ መኖ እንዲሁም ደግሞ ፑሌት ፊድ የምንለው ደግሞ በሜሽ ሳይዝ የተዘጋጀ ለዶሮቻችን ለቄ በነበሩበት ሰዓት ወይም ደግሞ ዶሮቻችን ምንም አይነት የእንቁላል ምርት ላይ ባልገቡበት ሰዓት ላይ የምንሰጣቸው አይነት የመኖ መጠን ትንሽ በዛ ይላል ማለት ነው። ፕሪሌ የምንለው በጣም አነስተኛ ነው። ከዛ በኋላ ወደ ፌዝ ዋን ወይም ደግሞ ሌየር ዋን የእንቁላልጣይ መኖ እንገባለን ማለት ነው። የመጀመሪያ የወጣቶች የእንቁላልጣይ መኖ ብለን የምንጠቅሰው ውስጥ እንገባለን ማለት ነው። እዚህ ጋር ልብ አድርጉ። ብዙዎቻችን እንግዲህ ተጠምደን የምንገኘው መኖ በመግዛት ብቻ ነው። ይህን 322250 ብር ኢንቨስት አድርጋችሁ ከሆነ ቦታ ገዝታችሁ ብቻ ለዶሮቻችሁ ፍለፊታችሁ አስቀምጣችሁ ዞር እንዳትሉ ልብ አድርጉ። ቄብ ዶሮዎች ላይ መደረግ ያለበት አንድ ወሳኝ ነገር አለ። ዶሮቻችሁ ቀልጣፋ የሆነ አመጋገብ እንዲኖራቸው ማስቻል አለባችሁ፣ ወይም ደግሞ ከፍተኛ በከፍተኛ ፍጥነት እንዲበሉ ማስቻል አለባችሁ። ይህ ምን ይጠቅማቸዋል መሰላችሁ? ዶሮቻችሁ በከፍተኛ ፍጥነት ቄብ በነበሩበት ሰዓት የመመገብ አቅም አላቸው ማለት መለስ ብለን ግን ከጥቅሙ አንድ ቀደም ብለን መመልከት የሚኖርብን ምን ሲሆን ነው፣ መኖ ይሄን ያክል በፍጥነት ሊበሉልኝ የሚችለው የሚለው ነገር በሌላ ቪዲዮ በሰፊ ማብራሪያ መጣለው። አንዱ ነገር ግን ልጥቀስ፣ የመኖ ተወዳጅነት ነው። የመኖ ሳይዝ ነው፣ ዲያሜትሩ፣ በቆሎ የተከካበት መንገድ፣ አኩሪያተሩ የተከካበት መንገድ፣ የኑክ ፋጉሎ የተከካበት መንገድ፣ ላይምስቶኑ ሳይዝ፣ ኮርስ ሳይዙ ማለት ነው። እነዚህ ሁሉ በደንብ መታየት መቻል አለባቸው። ካልሆነ ግን መኖ በከፍተኛ ሁኔታ እንኳን ጥራቱን የጠበቀ ቢሆን ሳይዙ ግን ያልተመጣጠነ ለዶሮቻችን የማያመች ከሆነ ዶሮቻችን እንደ ልባቸው በከፍተኛ ፍጥነት ሊመገቡ አይችሉም። ስለዚህ ክሮፕ ሳይዛቸው በጣም ዝቅተኛ ነው። ይሄ ይሄ ቋታቸው ከአንገታቸው በታች የምትመለከቱት ስትነኩት ውሃንም እንዲሁም ደግሞ መኖንም ጥራጥሬውን በእጃችሁ እስከ መንካት ድረስ የምትደርሱበት ከአንገታቸው በታች ያለው ቋታቸው በጣም አነስተኛ ትሆናለች ማለት ነው። ስለዚህ ይሄ ክሮፕ ይባላል። ክሮፕ ሳይዝ መጨመር መቻል አለበት። ወይም ደግሞ የዚህ የቋቱ መጠን በጨመረ ቁጥር ዶሮቻችሁ እንቁላልጣይ ላይ በነበሩበት ሰዓት ላይ ከፍተኛ የሆነ ሆነ ምግብ ማከማቸት ይችላሉ፣ ወይም ደግሞ ምግብን መመገብ ይችላሉ። ያ ነው የሚወስንላቸው ማለት የመያዝ አቅሙ በጣም ወሳኝነት አለው። ይሄ ደግሞ የሚሰራው እንቁላል ጣይ ላይ ሳይሆን ቄብ ዶሮቻችን ላይ ስለዚህ በከፍተኛ ፍጥነት ቄቦቻችን መኖ መመገብ መቻል አለብን። ለመቼ ለወደፊቱ መኖ በግራም በብዙ በሰጠንበት ሰዓት ካልሆነ ግን ዶሪቷ 120 ግራም መመገብ ወይም ደግሞ 125 ግራም መመገብ የነበረባት ዶሮ መቶ ግራም ብቻ ተመግባ በቃ ልትት ትችላለች። ስለዚህ ለቦዲ ሜንተናንስ እንኳን የሚጠቅማትን አይነት መኖ ወይም ደግሞ ለ ለእለታዊ የሀይል ፍጆታ እንኳን የሚጠቅማትን አይነት የተመጣጠነ መኖ ታጣለች ማለት ነው። ስለዚህ እንቁላል አይታሰብም በእንደዚህ አይነት ሁኔታ። ስለዚህ ይሄ ከግምት ውስጥ መግባት ይኖርበታል ማለት ነው። ሌላው እንግዲህ ቅድም እንዳልኳችሁ ትንሽ ጠቀስ አድርጌዋለሁኝ ከዚህ ከመኖ ሳይዝ ጋር ተያይዞ እንግዲህ እኒያውን ስልጠና ላይ በደንብ እናሳያቸዋለን። ሳምፕሉ ላይ ይዘው እንድንሄዱ እናደርጋለን። በቆሎ በምን አይነት ሳይዝ ይፈጫል? አኩሪ አተር እንደዛው። አኩሪ አተርና በቆሎ ናቸው ሰፊውን ድርሻ የሚወስዱት በብዛትም ስንመለከተው ማለት ነው። ስለዚህ በምን አይነት መልኩ መፈጨት አለበት የሚለውን ሳምፕል እንሰጣቸዋለን። እሱን ይዘው ወደ ቤታቸው ሄደው በዛ መልኩ በማሽናቸው ወይም ደግሞ በወፍጮ ቤት እንዲያስፈጩ እናደርጋለን ማለት ነው፣ መኖ በሚያዘጋጁበት ሰዓት። ስለዚህ በአጠቃላይ ከአንድ እስከ ሶስት ነጥብ ሁለት ሚሊሜትር ድረስ ዲያሜትር ይፈልጋል ማለት ነው ይህንን ያክል ሳይዝ ያለው ምናልባት የራሱ አጀስትመንት ሊኖሩ ይችላል እናንተ የምትጠቀሙበት የወፍጮ ማሽን ሳይዝ ካለው እሰየው ጥሩ ነው። ነገር ግን ደግሞ ሎካል ማሽኖችን ወይም ደግሞ የወፍጮ ቤቶችን የምትጠቀሙ ከሆነ ግን የግድ ማወቅ ያስፈልጋል ማለት ነው። ከዚህ በተጨማሪ ዝቅተኛ የመኖ አመጋገብ እንዳይኖራቸው ማድረግ አንዳንድ ዶሮ አርቢዎች ምን ያደርጋሉ። እዚህ ጋር ያስቀመጥኩት ለምሳሌ ኦልሞስት ወደ 59.5 ወይ 5900 ኪሎ አካባቢ ነው እዚህ ጋር ያስቀመጥኩት። ለምሳሌ ዶሮቹ ከ5900 ኪሎ መመገብ ከነበረባቸው አምስት ሺህ ብቻ ቢመገቡ ሰዎች ደስ ይላቸዋል። ዶሮቹ ጥሩ ናቸው ብሎ ያስባሉ። ወጪ እኮ እኔ ብዙም አልፈጀብኝም ብሎ ያስባሉ። ነገር ግን ዶሮች ያካክሳሉ። ምርት ላይ ከገቡ በኋላ ምንም አይነት እንቁላል አታገኝም። ስለዚህ ዶሮቻችን አንደርፊድ ከማድረግ መቆጠብ ይኖርብናል። ያ ማለት ዶሮቻችን በሚገባቸው በእድሜያቸው ልክ ከመጠንም ሳያልፍ ከመጠንም ሳያንስ መመገብ ይኖርባቸዋል። ስለዚህ ዶሮ ደስ አይበላችሁ ልላችሁ ፈልጌ ነው። ዶሮቻችሁ አንመገብም ሲሉ፣ በቃን ሲሉ ለምን በቃችሁ ብሎ መመራመር ወይም ደግሞ መጠየቅ ያስፈልጋል እንጂ ዝም ብላችሁ ብቻ ደስ እንዲላችሁ አያስፈልግም። ጣጣው ለእናንተ ነው የሚመጣው ዶሮዎቹ ምርት ከጀመሩ በኋላ ጣጣ ይዘው ይመጣሉ። መስተካከል የማይችል ጣጣ ነው ይዘው የሚመጡት። በወሳኝ ሰዓት ነው መጥፎ የሚባል ጉዳይ ይዘው የሚመጡት እና ማስተካከል በማንችልበት ገንዘብ መሰብሰብ በምንፈልግበት በምን በምንችልበት ጊዜ ላይ ወጫችንን ማስገባት በምንችልበት ጊዜ እንደገና ደግሞ ዶሮቹ ወደ ማከም ዶሮቹ ወደ ማስተካከል የምንገባ ከሆነ የዶሮቻችን ፒክ ፕሮዳክሽናቸው ሄደ ወይም ፒክ ሲዝናቸው ያልፍብናል ማለት ነው። ስለዚህ በዛ ፒክ ሲዝን ሰላማዊ የሆነ የእንቁላል ብዙ እንቁላሎችን የምናገኝበት ወይም ደግሞ ከፍተኛ እንቁላል ምርት ጣሪያ የሚነካበት ወቅት ነው ምንም የምናስ ያስተካከለው ጊዜ የለም። አሁን ነው የሚስተካከለው። አሁን ይህን ቪዲዮ በምሰራበት ሰዓት ቄብ ዶሮዎችን እያያዝ ነው የምንገኘው ማለት ነው። በትንሹ ለቄብ ዶሮዎች በትንሹ በትንሹ ከሁለት እስከ ሶስት ሰዓት ያክል ፊደሮቹ ባዶ መሆን መቻል አለባቸው። እነዚህ ያልኳችሁ ነገሮች እንዳለ ለማስተካከል ማለት ነው። በትንሹ ከሁለት እስከ ሶስት ሰዓት ያክል ፊደሮቹ ባዶ፣ መመገቢያዎቹ ባዶ መሆን መቻል አለባቸው። ያ ማለት በቀን ውስጥ መመገቢያ ያለባቸውን የመኖ ፍጆታቸውን ለማሟላት ቅድም እንዳልኳችሁ ክሮፕ ሳይዙ በደንብ ዲቨሎፕ እንዲያደርግ ወይም በደንብ እንዲያድግ እንዲዳብር ለማድረግ በደንብ ይሄ አያያዝ ብዙ ናቸው። በጣም ብዙ አያያዞች አሉ። ይሄንን እንዳይበዛባችሁ እንመልከትና ስለ ቄብ ዶሮ አያያዝ ደግሞ በሰፊው እንገባበታለን። በነገራችን ላይ መቶ አራተኛ ዙር ስልጠና ላይ ደርሰናል። መቶ አምስተኛ ዙር ላይ መመዝገብ የምትፈልጉ ካላችሁ እጅግ እንከን የማታወጡለትን ስልጠና እንሰጣችኋለን። እናስደስታችኋለን። ስለ ዶሮ እርባታ ያላቸው አመለካከት ቶታሊ ተቀይሮ እንደሚሄድ በጣም እርግጠኛ ነኝ። በጣም ልምድ ቢኖራችሁም ምናልባት እስካሁን ለካልሰራውም የምትሉበትን አይነት አሰራር የምንመለከትበት ፕራክቲካል በሆነ መንገድ ቲዎሪ ለምናወራው ሰርተን ነው የምናሳያችሁ። የሰራንበትን መንገድ ነው የምንነግራችሁ። ነገር ግን መሬት ላይ የወረደ መቶ በመቶ መሬት ላይ የወረደን አይነት ስራ በደንብ እናያለን። በመቶ አራተኛ ዙር ላይ የመጡ ሰልጣኞች እንግዲህ ልምዶቻቸውን አጋርተውን ጥሩ ጥሩ አስተያየቶችን ሰጥተው እጅግ መንፈስን የሚያድስ አይነት አስተያየቶችን ሰጥተው እኔም አመስግኛለሁኝ። በቀጣይ እንግዲህ ስልሳ መቶ አምስተኛ ዙር ስልጠና ላይ የምትመጡ ካላችሁ እንግዲህ እንገናኛለን። ወደ ዶሮ ግዢ መጥተናል። የዶሮ ግዢን በተመለከተ እንግዲህ በደንብ ማወቅ የሚኖርብን ነገሮች እንደሚታወቀው እንግዲህ እየሰራን ያለ ነው፣ ለአንድ ሺህ ዶሮ ነው። አንድ ሺህ ዶሮ በስድስት መቶ ሀያ ብር ይዤላቸዋለሁ የሶስት ወር ዕድሜ ያላቸውን ክትባታቸውን የጨረሱ እነዚህ ዶሮች እንግዲህ ለእንቁላልጣይ ምርጥ የሚባሉ ዝርያዎች ናቸው። እንዲሁም ደግሞ የተስተካከለ የሰውነት ክብደት ያላቸው ናቸው። ቪዲዮ ጋብዛችኋለሁ። የተስተካከለ የሰውነት ክብደት ማለት ምን አይነት ዶሮች እንደሆኑ ቀጣይ የምሰራላችሁ ቪዲዮ አለ። እዚሁ ቢሾፍቱ ሙሉ ፓኬጁን የሰራንላቸው ፋርሞች አሉ። በደንብ እንመለከታለን ስለሱም። ከዚህ በተጨማሪ ታዲያ 620 ሺ ብር ለእነዚህ ዶሮች እናወጣለን። ከዚህ በተጨማሪ ቫይታሚንን በተመለከተ እንመልከት። ለምን ይሰጣል የሚለው ልንገራችሁ ብዙ ጊዜ ወጪውን ብቻ መመልከት ያለብን ለምንድን ነው የሚለውን ነገር መመለስ መቻል አለብን የመጀመሪያ የአየር ንብረቱን ወይም ደግሞ አጠቃላይ የኢንቫይሮንመንቱን ለመላመድ የሚጠቅማቸው የመጀመሪያ ሁለተኛ በጉዞ ወቅት የነበረውን ትራንስፖርቴሽን ስትረስ ወይም ደግሞ በጉዞ ወቅት የነበረውን መጨናነቅ ድካም እንደገና ለማደስ ከጭንቀት ለማላቀቅ እንሰጣቸዋለን። ሶስተኛ ምርትን ለመጨመር ሊሆን ይችላል። አመጋገብን ለማስተካከል፣ እድገትን ለማፋጠን እነዚህ ናቸው። እድገትን ለማፋጠን ሲባል ቫይታሚን ሰታችሁ እድገትን እንዳትጠብቁ። በስተጀርባ ያለው ዋነኛና ምሰሶ የሚባለው ነገር መኖ ነው። እሱ መስተካከል መቻል አለበት። ስለዚህ ቫይታሚን ከአምስት ከሰባት ቀናት ለተከታታይ ይሰጣል። ያ ኮመን ባይሆንም፣ ለሁሉም የሚሰራ ባይሆንም ነገር ግን ዲፊሸንሲ ሲኖር ትንሽ ርዝማኔው ሊጨምር ይችላል። ከዚህ ጋር ተያይዞ ቫይታሚን ከ5 እስከ 7 ቀናት ለተከታታይ ሊሰጥ ይችላል። በአማካኝ እንመልከተው። ሰባት ቀን ቢሰጡ እነዚህ ዶሮዎች እነዚህ አንድ ሺህ ዶሮዎች ሰባት ቀን ያክል እንዲጠጡ ቢደረግ 490 ግራም ያክል ያስፈልጋቸዋል። ኦልሞስት አምስት ፓክ ማለት ነው። አምስት ሽግ ያስፈልጋቸዋል። በየመቶ መቶ መቶ ግራሙ ማለት ነው። ከዚህ በተጨማሪ መቶ ግራሙ በ380 ብር ብትገዙት አጠቃላይ 1862 ብር ያክል ለቫይታሚን ታወጣላችሁ ማለት ነው። ከዚህ በተጨማሪ የውሃ ማካሚያም ደግሞ አለባችሁ። የጉድጓድ ውሃ፣ የዝናብ ውሃ ትንሽ የኮንታሚኔት የሆነ አይነት ውሃ የምትጠቀሙ ካላችሁ ማከሚያም የምትጠቀማላችሁ። ያ ማለት 0.3 ሚሊግራም ፐር ሊትር ነው የምትጠቀሙት። ያ ማለት በአጠቃላይ ለሕክምናው ከ20 እስከ 30 ደቂቃ ድረስ ይፈጅባችኋል። በአጠቃላይ ግን ለዚህ የተወሰነ ወጪ ታወጣላችሁ፣ እንዲሁም ደግሞ የተወሰነ ወጪ አጠቃላይ ድምሩን ስለምነግራችሁ ነው። መመገቢያ መጠጫን ለማጠብ የምትጠቀሙባቸው ኬሚካሎች አሉ። ጥንቃቄ መደረግ ያለበት ሞቃታማ አካባቢ ካላችሁ ቀዝቃዛማ አካባቢ ያሉና ሞቃታማ አካባቢ ያሉት መጠጫ እንኳን እኩል ጊዜ አይደለም የሚታጠበው። ያ ማለት ፓቶጂኖች ወይም ደግሞ የበሽታ አምጪ ተዋሲያኖች እኩል የመኖር አቅም የላቸውም በሁለቱ ኢንቫይሮመንት ላይ ማለት ወይም ደግሞ በሁለቱ የአየር ጸባይ ላይ በሽታ ለምሳሌ ፈንግልን ብንመለከት ሁላችሁም ስለምታውቁት ብዬ ነው ፈንግልን ብንመለከት ሞቃት አካባቢ የመኖር አቅሙና ቀዝቃዛማ አካባቢ የመኖር አቅሙ የተለያየ ነው ስለዚህ የመጠጫ አስተጣጠባችን ድግግሞሹ ሊጨምር ይችላል ማለት ነው ሊቀንስ የሚችልባቸው አሉ የሚጨምርባቸውም አካባቢዎች አሉ ግቢዎቻችን ኬሚካል መረጨት መቻል አለባቸው የሰራተኛ ልብሶች መታጠብ መቻል አለባቸው ቦቲ ቱታ እነዚህ ባርኔጣዎች እንዲሁም ደግሞ የምንጠቀምባቸው ባልዲ መሰል ነገር ሊሆን ይችላል እንቁላል መሰብሰቢያ ሊሆን ይችላል እኛ የምንጠቀምባቸው እቃዎች እንዳለ ይታጠባሉ በምን በኬሚካል ለዚህ 5 1750 ብር ያክል ወጪ ታደርጋላችሁ። ከውሃ ማከሚያ ጀምሮ እስከ ሰራተኛ ልብስ ማጠቢያ ድረስ የሚጠቅማችሁን ኬሚካል ማከሚያውንም ጭምር ማለት ነው። 1750 ብር ያክል ታወጣላችሁ። ሌላው ክትባት እንመለከታለን። ሁለት ዙር ያክል ይወስዳሉ እነዚህ ዶሮች እናንተ ጋር ከመጡ በኋላ ሁለት ዙር 3000 ብር ወጪ ያለባችሁ። ሮቶ እንደየ ሌትራቸው ከሺ ጀምሮ እስከ 2300 ሊትሮችን ፋይበር ግላሶች የምትገዙ ከሆነ 20ሺ ብር በአማካኝ ይዤላችኋለሁኝ። 3500 ብር ደግሞ 1 400 ሊትር ለቫይታሚን መመጠጫ ያስፈልጋችኋል። አጠቃላይ 23500 ብር ያክል ወጪ ያለባችሁ ሳፋ ድሪንከሮች የሚታጠቡበት መጠጫዎች የሚታጠቡባቸው ናቸው። ታጥበው የሚለቀለቁበት ማኑዋሉን የምትጠቀሙ ከሆነ ይታጠባል። አውቶማቲኩ የምትገጥሙ ከሆነ ደግሞ እንደየበሽታው ስርጭት እንዳላችሁበት፣ አሁንም ቅድም እንዳልኩት የአየር ጸባይ፣ ሁለቴና ሶስቴ በቀን በማኑዋሉ በአውቶማቲኩ ከሆነ ደግሞ በሳምንት አንዴ እና ሁለቴ። ያ ማለት ተፈቶ የሚታጠብበት ማለት ነው። ከዚህ በተጨማሪ መስመር ደግሞ ማጽዳትም አስፈላጊ ነው። በተለይ በተለይ ደግሞ ይህንን መስመሮችን የውሃ መስመሮችን ለማጽዳት የምንጠቀምባቸው ጥሩ ጥሩ የሚባሉ ኬሚካሎች አሉ። እነዛን በመጠቀም ደግሞ የውሃ መስመር በየጊዜው መጸዳት አለበት። ያ ማለት ውስጥ ላይ የተለያዩ የበሽታ አምጪ ተዋሲያኖች ራሳቸውን በማራባት እንግዲህ ዶሮቻችንን ሊያጠቁ የሚችሉበት አይነት ሁኔታ ሰፊ ስለሆነ፣ ሳፋ 450 ብር ሁለት ገዛዝላችሁ 900 ብር። በአጠቃላይ ሸራና ሽቦ የአናፂ አጠቃላይ 16 ሺ ብር ይዤላችኋለሁኝ። የትራንስፖርት ወጪ 4 ሺ ብር፣ የመንቁር 8 ሺ ብር ስምንት ሺህ ብር ከዚህ በአጠቃላይ ደግሞ የሰራተኛ ደሞዝ አለ። የሰራተኛ ደሞዝ የሁለት ወር አስራ ሁለት ሺህ ብር የእንቁላል ትሪ አራት ሺህ ብር የመድኃኒት አምስት ሺህ ስድስት መቶ ብር የቤት ኪራይ ሰላሳ ስድስት ሺህ ብር የሁለት ወር ማለት ነው የማብራት የውሃ በአጠቃላይ 3300 ብር የውሃና 900 ብር የመብራት። ልዩ ልዩ ወጪዎች አሉ። 3000 ብር የኤሌክትሪክ መስመር ዝርጋታ 4350 ብር። ከዚህ በተጨማሪ ደግሞ ጉዝጓዝ ቤዲንግ ትጠቀማላችሁ። ጭድን ይዤላችኋለሁ። 1300 ብር ለቤት ጽዳት፣ ለሰው ኃይል፣ ለኬሚካል ርጭት በአጠቃላይ 1500 ብር። ድንገተኛ የመኖ ጭማሪ ደግሞ ካለባችሁ ምናልባት ድንገተኛ የመኖ ጭማሪ ካለ በአጠቃላይ በኩንታል 110 ብር ቢጨምርባችሁ በአጠቃላይ 2200 ብር ያክል ምናልባት ቢጨምርብኝ ብላችሁ የምትይዟቸው ሂሳቦች በአጠቃላይ ይህ ሂሳብ ምን ያክል መጣ የሚለውን ነገር ማወቅ አስፈላጊ ነው። ይህንን ሂሳብ ከመናገሬ በፊት ግን አንድ ሰብስክራይብ ማድረግ ይኖርባችኋል። ኮመንት ላይ ሀሳብ አስተያየቶቻችሁን ጻፉልኝ። ትንሹን ቻናል መቶ ሀምሳ ሀያ ዶሮዎችን መስራት ለምትፈልጉ ደግሞ የዶሮ እርባታ ለጀማሪዎች የሚሰኘው የዩቲዩብ ቻናላችን ላይ አለ። እዛ ላይ ገብታችሁ በደንብ ማግኘት ትችላላችሁ መረጃዎችን ከዚህ በተጨማሪ ደግሞ ቲክቶክ ላይ ፌስቡክ ላይ ቴሌግራም ላይ በጣም ጥሩ ጥሩ የሚባሉ መረጃዎችን ለቅቄላችኋለሁ። እዛ ላይ ገብታችሁ በደንብ ማየት ይኖርባችኋል። እውነት ታተርፉበታላችሁም። ከዚህ በተጨማሪ ደግሞ በሱ ስም ትያዛላችሁ። ዶሮ እርባታ እንደዚህ ነው እስክትሉ ድረስ የምትማሩበት ነው። ያልተካተቱ ወጪዎች አሉ። እዚህ ጋር የመጀመሪያ ግምታዊ የመድኃኒት አሰጣጥ አልተካተተም። አንዳንድ ዶሮ አርቢዎች እንግዲህ ስጦ የተባሉትን ብቻ እየሰጡ እንደዚህ ሊሆን ይችላል በሚል አይነት በራሳቸው ተነሳስተው የሚሰጡ አሉ። ኦቨርዶዝም አድርገው የሚሰጡ አሉ። አንደርዶዝም፣ ሁለቱም ኪሳራ ነው። ከዚህ በተጨማሪ ደግሞ ባለሙያ ክትትልን አይጨምርም። አብዛኛው እንግዲህ በራሳችሁ የራሳችሁን እርባታ ማኔጅ እንድታደርጉ ነው። ይሄ ቻናልም የተከፈተው ብዙ ስልጠናዎችን የምንሰጠው አልተካተተም። የተጋነነ የቤት ኪራይ አልተካተተም፣ የተጋነነ አይነት የወራዊ ክፍያ የምከፍል ከሆነ። ከዚህ በተጨማሪ ደግሞ ደካማ የዶሮች አያያዝም አልተካተተም። ይህም ኪሳራ ስለሆነ ማለት ነው። ስለዚህ የተሳሳተ የዶሮችም ግዢ በተመሳሳይ እዚህ ላይ አልተካተተም። ከዚህ ይህን ወጪ ከፍ ሊያደረጉባቸው የሚችሉ አይነት ጉዳዮችን እዚህ ጠቅሼላቸዋለሁ። በአጠቃላይ ግን ወጫችን በአጠቃላይ ወጫችን 970,600 ብር ያክል ወጪ ይኖርባቸዋል በአጠቃላይ ይሄ ቀረሽ የማይባል ወጪ ስራው ላይ ገብታችሁ ይሄ ጎደለኝ ይሄን ልጨምር ይሄን ልቀንስ የሚባል እንደውም ምናልባት ይጨምራሉ ብዬ ያሰብኳቸውን ግብአቶች ይጨምራሉ ብዬ ያስቀመጥኳቸውን ወጪዎች ጨመር አድርጌ ይዤበት ነው ይህንን የምነግራችሁ 970,000 ብር ያክል ከእናንተ የሚጠበቅ ነው የሚሆነው እጅግ እኔን እኛ ያለ ሳይንሳዊ የሆነ ዘመናዊ የሆነ እርባታን ለማቋቋም የሚፈጅባችሁ አይነት ገንዘብ ነው። ይህንን እንግዲህ ይሄ ቪዲዮ ከተሰራበት ምናልባት ሁለትና ሶስት ሳምንት ያክል ሊያገለግላችሁ ይችላል ብዬ አስባለሁኝ። ምናልባት ግን የተለያዩ የመኖ ጭማሪ በተለይ የመኖ ጭማሪ እና የዶሮ ጭማሪ ካለ ኮምፕሊትሊ በደንብ ይቀይረዋል፣ ይህንን ፋይናንሻል ቢዝነስ ፕላን ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄ ለአጭር ጊዜ የተሰራላችሁ ነው። ይህንን አይታችሁ እንግዲህ ብዙዎቻችሁ ከአመትም ከሁለት ዓመትም በኋላ እያያችሁ እንግዲህ ምታነሱ እንደ ጥያቄ የሚፈጥርባችሁ ነገር አለ። ይሄ ቪዲዮ የተለቀቀበትን ጊዜ እያያችሁ እንግዲህ ራሳችሁን እንግዲህ አፕዴት እያረጋችሁ ኢንፎርሜሽን አብዴት እያደረጋችሁ ወደ ስራው መግባት ይቻላል። ስለተከታተላችሁኝ እኔም ብላስ ላዳመጣችሁኝ ዶሮ እርባታን ስለምትወዱ ሁሉ ሰላም፣ አመሰግናለሁኝ ስለምታከብሩኝ። ለአድናቂዎችም ለተከታታዮቼም አሉ፣ ሁለትና ሶስት ዓመት የተከታተሉኝ አሉ፣ ክበሩልኝ። ምናልባት እየሰማችሁኝ ከሆነ እጅግ በጣም አመሰግናለሁኝ። አብራችሁኝ ስለቆያችሁ ዶሮ እርባታን ከዛሬ ነገ ሰላለሁ ብላችሁም ደግሞ እየተከታተላችሁ ኢንፎርሜሽን እየወሰዳችሁ እየተማራችሁም ስላላችሁ እጅጉን አመሰግናለሁ። መቶ አምስተኛ ዙር ስልጠናችንን መሳተፍ ለምትፈልጉ በ0954612 1324 እየደወላችሁ መመዝገብ ትችላላችሁ። ሰኞ፣ ማክሰኞ፣ ሮብ ስልጠናው የሚሰጥበት ጊዜ ነው። ለግማሽ ቀን ነው። ዱከም ከተማ ነው የሚሰጠው። ዱከም ላይ መታችሁ እንግዲህ በራሳችን ነፃ ትራንስፖርት ወደ ስልጠና ማዕከላችን እንወስዳለን። እንዲሁም ደግሞ እንመልሳችኋለን። እንዲሁም ደግሞ ከክፍለ ሀገር የምትመጡ ካላችሁ በቂ ሰላማዊ የሆነ ጥሩ የቦታ ጥቆማ እናደርግላችኋለን። መኝታ የምትይዙበት ማለት ነው። ጥሩና የተመቻቸ ደህንነቱ የተጠበቀ አይነት ቦታ ነው የምናቀርብላችሁ። እንግዲህ እየመጣችሁ ስልጠናዎቻችንም ወስዳችሁ ጥሩ የሆነ ትምህርት የምታገኙበትም ነው ማለት ነው። በዛ እርግጠኛ ሁኜን ልነግራችሁ እፈልጋለሁኝ። በቀጣይ እስክንገናኝ ሰላም።